አሰላሙአለይኩም ወረህመቱላ ወበረካቱ፣ እንዴ ናችሁ፣ ሰላም ናችሁ? ሆይ እንግዲህ ዛሬ ደግሞ የአብዛኞቻችሁ ጥያቄ በህልም ታዋቂ ሰው በቲክቶክ በዩቱብ በማንኛውም ነገር የሚታወቅ ታዋቂ ሰው በህልም ማለም ምንድነው ፍች ብላችሁ ብዙዎቻችሁ ስለምጠይቅ፣ ወይ ዛሬ በህልም ታዋቂ ሰው ማለም ምንድነው ፍች በማንኛውም መንገድ ብቻ በቲክቶክ የሚታወቅ ብቻ፣ ዋናው ነገር ታዋቂ ሰው መሆን ነው። ድራማ ሰሪ ይሁን ዘፋኝ ይሁን ቲክቶክ ላይ ይሆን ዩቱብ ላይ ይሆን ብቻ የሚታወቅን ሰው በህልም አለን ፍቺ ምን እንደሚሰጥ ዛሬ እናያለን ማለት ነው። ለእናንተም ጥያቄዎቻችሁ መልስ ይሆናል ማለት ነው። ላይክ አድርጉ፣ ሰብስክራይብ እያደርጋችሁ ተከታተሉ ማለት ነው። አሁን ወደ ህልሙ እገባለሁ። አንድ ታዋቂን ሰው ማንኛውም ሰው በህልም ውስጥ ካየ ይህ በማህበረሰብ ውስጥ ለስኬትና የላቀ ምኞት ሆን ሊያመላክት ይችላል። በህልም ራሱን እንደ ታዋቂ ሰው አድርጎ የሚመለከት ህልም እኮ የማይታይ ነገር የለም። እናንተ በህልማችሁ ታዋቂ ሰው እንደሆናችሁ አድርጋችሁ በህልም ካያችሁ እናንተ ታዋቂ ሰው ሁናችሁ በማለት ነው። እንደዛ አድርጋችሁ ከተመለከታችሁ ይህ ምናልባት አንድ ታዋቂ ቦታ ላይ ለመድረስ እውቅና ቦታ ላይ ለመድረስ አመላካች ነው። እናንተ እውቅና ቦታ ላይ ትደርሳላችሁ ማለት ነው። በህልማችሁ እናንተ ታዋቂ ሰው እንደሆናችሁ በህልም ካያችሁ የሆነ እውቅና ላይ በቁነ ፍቹ እዛ ላይም ትደርሳላችሁ ማለት ነው። ታዋቂ ሰዎች ሲያዝኑ ወይም ሲያለቅሱ በህልም ከተመለከታችሁ ይሄ ፍቺ ምንድን ነው? የሚያጋጥማችሁን ፈተናዎች፣ ችግሮች፣ እነዛ ሁላ አልፈው የእረፍትና የብልጽግና ጊዜ ሊመጣ ይችላል ማለት ነው። እንግዲህ ታዋቂ ሰው ሲያለቅስና ሲያዝን ከተመለከታችሁ ማለት ነው። ከችግሮች በኋላ ደስታ አለ ወይም እነዛ ችግሮች አልፈው ጥሩ ነገር ወደ እናንተ ይመጣል ማለት ነው። በህልማችሁ ታዋቂ ሰዎች እየታመሙ ሆነው ከተመለከታችኋቸው ይህ ምናልባት አስቸጋሪ ጊዜያት እያጋጠማቸው መሆኑን ሊያመላክት ይችላል። ማን እነሱን፣ እናንተን ሳይሆን እነሱን ያመላክታል። እሺ፣ ከታዋቂ ሰዎች ጋር በህልም ውስጥ መቀመጥ ፍቺው የስልጣን ቦታዎች ላይ እንደምደርሱ ሊያመላክት ይችላል። ታዋቂ ሰውን በቤቶች በእናንተ ቤት ውስጥ ማስተናገድ ደግሞ ወደ ህይወቶ የሚመጣውን ደስታን ያሳያል። በታዋቂ ሰዎች እንግዲህ ታዋቂ ሰዎች ጋብዘዋችሁ ግብዣ ላይ መገኘት በቅርቡ አስደሳች በሆኑ ዝግጅቶች ዝግጅቶች ላይ ትሳተፋላችሁ ማለት ነው። ሌላው ደግሞ በታዋቂ ሰዎች ላይ ጋብዛችሁ በነሱ ፕሮግራም ላይ መገኘት በሌላ አፈታት ደግሞ ምናልባት ማስጠንቀቂያዎች ሊሆን ይችላል። ይላል ምክንያት ለምሳሌ አንድ ታዋቂ ዘፋኝ ወይም ተዋናይ ማየት ታዋቂ ዘፋኝን ወይም ደግሞ ተዋናይ ድራማ ሰሪን ማየት አጠራጣሪ በሆኑ ጉዳዮች ውስጥ መግባት ወይም ደግሞ መታለልንም ሊገልጽ ይችላል ማለት ነው። ከዘፋኞች ጋር መዝፈን ወይም ደግሞ ዘፈንን መለማመድ ወይም ከተዋናዮች ጋር ድራማ ለመስራት መሞከር ወይም ደግሞ ድራማ ልሰሩ ከነሱ ጋር ስትሞክሩ ካለማችሁ፣ ይህ ፍቺ በፈተናዎች ወይም አጠራጣሪ ድርጊቶች ውስጥ እንደምትሳተፉ ወይም አብራችሁ እንደምትገቡ ያመላክታል ማለት ነው። እዚህ ጋር ግልጽ ላደርግላችሁ፣ ከታዋቂ ዘፋኝ ጋር ልዘፉ ስትሞክሩ፣ ከድራማ ሰሪ ጋር ድራማ ለመስራት ስትሞክሩ፣ በሕልም አብራችሁ እንደሱ ለማለት ስትሞክሩ በሕልማችሁ ከተመለከታችሁ ፍቺው አጠራጣሪ ማለት የህገወጥ ገንዘብ ህገወጥ በጣም ካል ባልተ ያልተፈቀደ ነገር እንደምታደርጉ ወይም እዛ ያልተፈቀደ ነገር ላይ አብራችሁ እንደምትተባበሩ ማጭበርበር ላይ፣ ህገወጥ ገቢ ላይ፣ ንግድ ላይ፣ በህገወጥ ነገር ላይ አብራችሁ እንደምትተባበሩ መሳተፍ ማለት እዛ ስራ ላይ እንደምትተባበሩ ያሳያል ማለት ነው። ምክንያቱም ዘፋኙ ሲዘፍን ከተዘፈናችሁ በህልማችሁ፣ ድራማ ሰሪ ድራማ ሲሰራ እንደሱ ማድረግ ከፈለጋችሁ ከአጭበርባሮች ከአታላዮች እና ከሞሰኞች ጋር አብራችሁ እንደምትተባበሩ የሚገልጽ ህልም ነው ማለት ነው። እሺ በሌላ በኩል ስለ አንድ ታዋቂ እግር ኳስ ተጫዋች እንግዲህ ታዋቂ እግር ኳስ ተጫዋችን በህልም ማለም ይሄ ፍቺ ጥሩ ጤንነትን፣ ጥንካሬን የሚያመላክት ሲሆን ከእግር ኳስ ተጫዋቹ ጋር በህልም ስትጫወቱ ማየት ደግሞ ግባችሁን ለማሳካት ችግሮቻችሁን እንደምታሸንፉ ይናገራል ህልሙ ማለት ነው። በታዋቂው ሰው ስትጫወቱ እናንተን ሲያሸንፍ በህልም ካያችሁ ይሄ ህልማችሁን ታዋቂ ሰውን እናንተ ስታሸንፉ በህልም ይቅርታ፣ እናንተ እሱን ስታሸንፉት ካያችሁ ህልማችሁን ማሟላት እንደምትችሉ ያሳያል። እሱ እናንተን ካሸነፈ ደግሞ የምትፈልጉት ግብ ላይ እንደማደርሱ ይገለጻል ማለት ነው። ከታዋቂ እግር ኳስ ተጫዋች ጋር ስትጫወቱ ካሸነፋችሁት፣ ግብ ላይ ትደርሳላችሁ፣ ህልማችሁን ታስታካላችሁ። በህልማችሁ ከተሸነፋችሁ፣ እሱ ካሸነፈ፣ ምኞታችሁን ወይም ስኬት ላይ ማድረስ እንደማትችሉ የሚገልጽ ህልም ነው ማለት ነው። እሺ ታዋቂ የቁርሃን አንባቢ ወይም ሰባኪም ታዋቂ ቁርሃን አንባቢ ወይም ደግሞ ሰባኪን በህልም ማየት እምነትን ፈሪሃ አምላክን ፈጣሪ መምላክን መፍራትን እንዲሁም መመሪያን እንደመመሪያን ይተነብያል ማለት ነው። እንግዲህ ከታዋቂ ሸህ ሀይልም ቁርሃን አንባቢን ወይም ሰባኪን በህልም ካያችሁ እናንተ አምላካችሁን እንደምትፈሩ መመሪያችሁን ቀጣ አርጋችሁ እንደምትመሩ ይገ ይንትን ይላል ማለት ታዋቂ ገጣሚን ማየት ደግሞ እንግዲህ የስነ ጽሁፍ ገጣሚ እንደዚህ ገጣሚዎችን ታዋቂዎችን በህልም ካያችሁ ደግሞ ጥበብንና ጥልቅ እውቀት እንዳላችሁ ወይም ጥልቅ ግንዛቤ እንዳላችሁ ይገልጻል ማለት ነው። እሺ ይሁን እንጂ አንዲት ሴት አንዲት ሴት ማለት ነው ኖርማል ያገባች ያላገባች አይልም። አንዲት ሴት መጥፎ ስም ያለው ታዋቂ ሰው በህልም ስታገባ እራሷን ካየች ይህ በፍች ምንድ ነው? በእውነታው ህይወቷ ውስጥ ተመሳሳይ ግለቡ ሰዎችን እንዳታስብ ማስጠንቀቂያ ነው። ለምሳሌ ጥሩ በጥሩ የማይጠራ ከሌል ነበር ተሳስች ምን አጣራኝ ስሙ ከሌኮ ታዋቂ ነው፣ ግን ስሙ የሴቶች ምናምን እየተባለ የሚጠራውን እሱን በህልም ስታገባ ወይም እንደዚህ አይነትን ሰው በህልም ስታገባ በህልም ከተመለከተች በእውነታውም እንደዚህ አይነት ሰዎችን ለማግባት ፍላጎት እንዳይኖራት ያስጠነቅቃታል። ታዋቂ ሆኖ ብቻ ስነምግባር የጎደለውን ሰው እንዳታገባ ወይም እንዳትመኝ የሚያስጠነቅቅ ህልም ነው። ሌላው ጥሩ ስነምግባር ያለው ታዋቂ ሰው ማግባት ግን የምትመኘውን ቁሳዊም ሆነ ሃይማኖታዊ በረከቶች እንደምታገኝ ያመላክታል። አንዲት ነፍሰ ጡር ሴት በህልሟ ውስጥ አንድ ታዋቂ ሰው አንድ ነገር እንደሚሰጣት በህልሟ ካየች ይህ የወደፊት መረጋጋትና አወላለዷ ቀላል እንደሚሆን ያመላክታል። ለነፍሰጡ ሴት ማለት ነው። የተፈታች ሴት ደስተኛ የሚያደርግላትን ወይም ደስተኛ የሚያደርጋትን ታዋቂ ሰው በህልም ስታገኝ ወይም ሰላምን ስትለው፣ በዛ ሰዓት ደግሞ ደስ ካላትችን ሰላም ስትል፣ ይሄ ፍቺ ምንድን ነው? የተሟላ አዲስ ምዕራፍ መጀመሯንና ፍቅርና መረጋጋት የሚያመጣላትን አዲስ ጋብቻ ወደ ህይወቷ እንደሚመጣ ያመላክታል። ለተፈታች ሴት ታዋቂ ሰው የደስ ብሏት ከታዋቂ ሰው ሰላም ስትል ስብጫበት ካየች በፍቺው ምንድን ነው በጣም ደስተኛ በፍቅር የሚያኖራት ባል እንደምታገባ ነው። በአጠቃላይ በመጨረሻም አንድ ወንድ በቤት ውስጥ ከአንድ ታዋቂ ሰው ጋር ምግብ ሲመገብ ከተመለከተ የተትረፈረፈ መተዳደሪያ የተትረፈረፈ መተዳደሪያ ማለት ሱቅ እንደዚህ የእናንተ የመስራት ስራ ማለት ነው፣ ግን ተቀጥራቸው ሳይሆን የእናንተ መተዳደሪያ ማለት ነው ይህን እንደሚያገኝ ያሳያል፣ ወይም ደግሞ ትልቅ ገቢ ይኖረዋል ማለት ነው። ቢስሚላ። እሺ እሺ፣ አንድ ሰው አንድ ሰው ወይም አንድ ወንድ ከታዋቂ ሰው ጋር ከተነጋገረ፣ ብዙ ጊዜ ከታዋቂ ሰው ጋር ሲያወራ ወይም ሲነጋገር ከተመለከተ አድናቆትንና ጥልቅ የራስ መረዳት ፍላጎት እንዳለው ያመላክታል ማለት ነው። ከታዋቂ ሰው ጋር ሲያወራ ከተመለከተ ራሱን እንደሚያደንቅ ለራሱ ትልቅ ቦታ እንደሚሰጥ ያመላክታል። ታዋቂ ሰውን በሕልም ሲያወራ ከተመለከተ የወንድ ማለት ነው። ከአንድ ታዋቂ ሰው ጋር በሕልም ፊት ለፊት ስታወሩ ማየት ወይም ፊት ለፊት ማውራት ትክክለኛ አስተያየቶችን በመቅረጽ ድፍረትን ያሳያል። እንግዲህ ታዋቂ ሰው ጋር በፊት ለፊት ናችሁ እያወራችሁ ከተመለከታችሁ እናንተ የሆነ አስተያየት ሲሰጡ ትክክለኛውን ነገር ነው አስተያየት የምትሰጡት ፈርታችሁ አታድበሰብሱን ማለት ነው። ድፍረት አላችሁ እንደማለት ነው። ከአንድ ታዋቂ ሰው ጋር በስልክ ስታወሩ ደግሞ ይሄ ልዩ ጠቀሜታ ያላቸውን ወይም የሚጠቅም ዜና እንደምትሰሙ የሚጠቅም ወሬ እንደምትሰሙ ያመላክታል። ለእናንተ የሚጠቅም አስደሳች ነገር ትሰማላችሁ ማለት ነው፣ ከታዋቂ ሰው ጋር በስልክ ካወራችሁ። ሌላው በህልም ውስጥ ከአንድ ታዋቂ ሰው ጋር ስታወሩ ማየት ወይም ደግሞ አንድ ታዋቂ ሰው ልታወሩ ትፈልጋችሁ፣ ታዋቂ ሰው ማናገር ካልፈለገ ወይም ለማናገር ካልቻላችሁ ጠቃሚ እድሎችን ችላ እንደምትሉ የሚናገር ህልም ነው። እሱም ካላወራችሁ ወይም እናንተ የሆነ ሰው ታጅቦ በህልማችሁ በቃ ታዋቂ ነው ሰው ሁላ ሰላም ሲለው፣ ሰው ሁላ ሲያናግረው እናንተ ግን ረሌ ደግሞ ምን አባቱ ብላችሁ ፊታችሁን ዞር ካረጋችሁ ጠቃሚ እድሎችን ፍቹ ምንድነው? ጠቃሚ እድሎችን ቻንሶችን ችላ በማለት እያሳለፋችሁ እንደሆነ ይገልጻል ማለት ነው። እሺ። አንድ ወንድ ከታዋቂ ሰው ጋር መግባባት ይቀርታ። አንድ ወንድ ከታዋቂ ሰው ጋር መግባባት ካልቻለ፣ ሰላም መባባል መግባባት፣ ምን በቃ ካልቻለ ምንድን ነው ለሙስና ጉዳዮች ያለውን እንቅፋት ያሳያል። ሙስናን ነገር አል አይፈልግም ማለት ነው። ለሙስናዎች አንዳንድ ሲፈፀሙ አይቀበልም ማለት ነው። ከታዋቂ ሰው ጋር መግባባት ካልቻለ ፍቺው ሙስና ነክ ነገሮችን አይወድም ማለት ነው። አንድ ሰው አንድ ታዋቂ ሰው በህልም ውስጥ ሲለምን ካለማችሁ፣ ይሄ ህልም አላሚውን ስም የሚያበላሽ ቀውስ ሊፈጠር ይችላል። አንድ ወንድ ሊሆን አንድ ወንድ ለምሳሌ የሆነ ታዋቂ ሰው በህልም ሲለምን ከተመለከተ ያንተን የአላሚውን ስም የሚያበላሽ ችግሮች ይፈጠራሉ ማለት ነው። ስማችሁን የሚያጠፋ ችግር ይፈጠራል ማለት ነው። ተግባባን። እሺ፣ አንድ አላሚ አንድ ህልም አላሚ እራሱ ከታዋቂ ሰው ጋር በህልም ሲራመድ አብሮት እየተራመደ በህልም ካየ በስኬት ጎዳና ላይ መራመዱን ያሳያል። በወደፊት ለፊት ስኬት እየመጣለት ነው ማለት ነው። ከአንድ ታዋቂ ሰው ጋር ለመወያየት ወንበር ይዘው ከተቀመጡ በህልም ማለት ነው። ወንበር ይዛችሁ ታዋቂ ሰውና አላሚው ከተቀመጠ ለመወያየት፣ ይሄ ፍቺ ከጥበበኞች ጋር እንደምትቀላቀሉ ከታዋቂ ሰዎች አዋቂዎች ጋር እንደምትቀላቀሉ ያሳያል። ፍቺው ማለት ነው። ሌላ አንድ ታዋቂ ሰው አንድን ታዋቂ ሰው ስታሞግሱ አንዳንዴ ደግሞ የተጋነነ በጣም ስታሞግሱት፣ ምን ስታደንቁት በህልም ከተመለከታችሁ ይሄ የተጋነነ የተጽዕኖ ፈጣሪዎችን መጥናናትን የሚያንጸባርቅ ሲሆን የተጽዕኖ ተጽዕኖ ፈጣሪዎችን እንደምትጠሉ እንደዚህ በጣም ገናና ሆኖ ተጽዕኖ የሚፈጥሩ ሰዎችን እንደምትጠሉ የሚያንጸባርቅ ሲሆን ይላል። ከታዋቂ ሰው ጋር ደግሞ ታዋቂ ሰው እናንተን ሲያደንቃችሁ ወይም እነሱ ሲያደንቃችሁ ስትቀበሉ ካያችሁ በእውነታው ላይ ልዩ እውቀትና እውቅናን እውቅና እንደምታገኙ ሊያመላክት ይችላል። ታዋቂ ሰው እናንተን ሲያደንቃችሁ ከሰማችሁ እናንተ በእውነታው ትልቅ እውቅና ታገኛላችሁ። እናንተ እሱን ስታደንቁ ወይ እኔ እኮ በጣም ነው የምወድ ወይ ከሌ ወየ ወይ ተሂድ እያሉ ምናምን ብላችሁ ስታደንቁ በህልም ካያችሁ ደግሞ እንደዚህ አምባገነን የተጋነኑ ተጽዕኖ የሚፈጥሩ ሰዎችን እንደምትጠሉ ያመላክታል ማለት ነው። እሺ አንድ ታዋቂ ሰው እናንተን አይቶ ፈገግ ሲል በሕልም ካያችሁ ምኞታችሁን ማሟላትና ግቦቻችሁ ላይ መድረስ እንደምትችሉ ያመላክታል። ሌላው ከታዋቂ ሰው ጋር አብራችሁ ሁለታችሁን ፈገግ ታዋቂ ሰው እናንተ ፈገግ ስትብሉ ማየት በምታደርጉት ጥረት ስኬትንና እርካታን እንደምታገኙ ነው። ሌላ ደግሞ መልካም ጥሩ ዜና በምታደርጉት ጥረት በቃ ስኬት ላይ እንደምደርሱ ጥሩ ዜና ነው ማለት ነው። እሺ ፈገግታ ካለው ታዋቂ ሰው ጋር ፈገግ ብሎ ፈገግ ብሎ ታዋቂ ሰው እናንተ ጋር ሲነጋገር ካያችሁ ደግሞ ችግሮቹና ጭንቀቶቻችሁ እንደምታስወግዱ ያመለክታል ማለት ነው። እንግዲህ እያንዳንዱ በጥንቃቄ ካዳመጣችሁ ወይ የምታዩትን ህልም እዚህ ታገኛታላችሁ ማለት ነው። በህልም ውስጥ ከታዋቂ ሰው ላይ ፈገግታ እርሶ አላሚው ታዋቂ ሰውን ፈገግ እያላችሁ ከተመለከታችሁ ይሄ የደስታና የደስታ ጊዜ እንደሚመጣ ያመላክታል። ከታዋቂ ሰው ጋር መሳቅ ደግሞ አንድ ላይ እየሳቃችሁ እየቀለዳችሁ በህልም ካያችሁ ዋጋችሁን መቀነስ ወይም ደግሞ የሁኔታችሁ ማሽቆልቆልን ያመላክታል ማለት ነው። ዋጋችሁ ይቀንሳል። ከታዋቂ ሰው ጋር እየተቀላለዳችሁ እየሳቃችሁ ካለማችሁ የእናንተ ዋጋ፣ ሰው ለእናንተ ያለው አመለካከት ይቀንሳል። የሁኔታችሁ ደግሞ ሁኔታችሁ ያሽቆለቁላል ከነበራችሁበት ማለት ነው። ሌላው የታዋቂ ሰው ታዋቂን ሰው በህልም ውስጥ እየሳቀ ሲያሽካካ እናንተ ማብራችሁ ከእሱ ጋር እየተሽካካችሁ ከሳቃችሁ ይሄ የተትረፈረፈን ነገር መልካምን ነገር ያሳያል። ሌላው ታዋቂ ሰው የታፈነ ሲስቅ ብን አድርጎ በውስጡ ሲስቅ ካያችሁ ደግሞ እናንተ ጉዳያችሁ ጉዳያችሁና ፕሮጀክታችሁን ማመቻቸት እንደምትችሉ ወይም ጉዳያችሁ እንደሚስተካከል ወይም ስራ ልትጀምሩ ከሆነ ስራችሁ በተቃና ሁኔታ እንደሚሳካ ያመላክታል። ታዋቂ ሰው እፍን አድርጎ በውስጡ ሲስቅ ከተመለከታችሁ ግን ሳ እየተሳቀ ካካካካ እያለ እየሳቀ እናንተ ምትቀልጁት ከሆነ ደግሞ እናንተ ሁኔታችሁ እንደሚያሽቆለቁል ነው። ሌላው ይሁን እንጂ ታዋቂ ሰው ከታዋቂ ሰው ጋር ጠንከር ያለ በጣም መሳቅና ከትከት በጣም ከልባችሁ ፍረስ ብላችሁ ከታዋቂ ሰው ጋር በህልም ከሳቃችሁ ይሄ ምንድን ነው? በአንዳንድ ሽርክና ምክንያት ከሆነ ሰው ጋር ተሻርካችሁ ስራ በመስራት በዛ ምክንያት የሀዘን ስሜት ወይም ህመምን ሊያንጸባርቅ ይችላል። ይሄ ግን የሚመጣው የሆነ የጋራ ስራ ወይም ሽርክና ስራ ከሌላ ሰው ጋር በመስራታችሁ ምክንያት ማዘናችሁን ወይም ደግሞ ህመማችሁን ያመላክታል ማለት ነው። ጠንከር ያለ ሳቅ ከታዋቂ ሰው ጋር አብራችሁ ስትስቁ ካያችሁ ማለት ነው። አንድ ታዋቂ ሰው በህልማችሁ ውስጥ ተቆጥቶ ካያችሁ ይህ በምታደርጉት ጥረት ውስጥ እንቅፋቶች እና ችግሮች እየመጣባችሁ እንደሆነ ምልክት ነው ወይም ፍቺ ነው ማለት ነው። በምትጥሩት ጥረት ላይ የታዋቂ ሰው ተቆጥቶ ከሆነ እናንተ የሆነ ስራ ላይ እየጣራችሁ እንቅፋቶች ወደ ህይወታችሁ እየመጣ ነው ማለት ነው። ይህን ካለማቸው። ሌላው ከታዋቂ ሰው ጋር አለመግባባት ደግሞ ከተጽዕኖ እና ደረጃ ካላቸው ሰዎች ጋር ችግሮች እንደሚገጥማችሁ ያመላክታል። ከታዋቂ ሰው ጋር በህልማችሁ ካልተግባባችሁ በእውነታው ከታዋቅና ተጽዕኖ ፈጣሪዎች ወይም ደግሞ ደረጃ ካላቸው በምንም በምን በህግም ሊሆን ይችላል ደረጃ ካላቸው ሰው ጋር አለመግባባት ወይም እንደምትጣሉ ያመላክታል። ቀሳል ፖሳሚ ሰው ነው የሚመስል እሺ አንድ ታዋቂ ሰው በጣም ተደንቆ እናንተን ሲመለከቱ በህልም ካዩ ይህ ግቦቻችሁንና ምኞቶቻችሁን ማሳካት እንደምትችሉ አመላካች ነው። ሌላው ደግሞ በፍቅር መልክ ወይም ደግሞ በፍቅር አይልም በፍቅር መልክ በውዴታ ከሆነ በህልም የሚያዩዋችሁ ወይም ደግሞ በአድንቆት በፍቅር እያደነቋችሁ በፍቅር እያዩአችሁ ከሆነ በህልም ከተመለከታችሁ ይህ የሚያሳየው በሰዎች መካከል አክብሮት እንደምታገኙ በሰዎች መካከል አድናቆት እንደምታገኙ ያመላክታል። ታዋቂ ሰው በፍቅር አይን በቃ በስስት ሲያያችሁ ከተመለከታችሁ፣ በክፉ አይን ካያችሁ ግን እንዴት እንደሆነ ያው ሰዎች ሊያዋርዳችሁ ይችላሉ ማለት ነው። በሌላ በኩል የታዋቂ ሰው እይታ እርስዎን የመከታተልና እንደዚህ በቃል ላለ ምን እንደምትሰራ እንደዚህ አርጎ በቆራጠን እየተከታተለ በህልሞ የሚያያችሁ ከሆነ እየተከታተለኝ አይነት ወይም የሆነ ደስ የሚያይል አይነት አስተያየት እያያችሁ ከሆነ ይህ ፍቺ በህይወታችሁ ውስጥ የሌሎችን ትኩረት ማዕከል የሚያደርጉትን ነገር መኖሩ ሊያንጸባርቅ ይችላል። የሆነ ነገር ትሰሩና በህልማችሁ ሰዎች እናንተ ላይ ትኩረት እንዲያደርጉ ወይም እናንተን ፎከስ እንዲያደርጉ የሆነ ነገር ትሰራላችሁ ማለት ነው። ታዋቂ ሰው እንደዚህ አድርገው እየተከታተለ በአይን ካያችሁ እናንተ የሆነች ነገር ትሰሩና ሰው ሁላ ትኩረቱ ወደ እናንተ ይሆናል ማለት ነው። እሺ ታዋቂ ሰው አንተ ላይ ፈገግ ብሎ ካየር የምትፈልገው ደረጃ ላይ ትደርሳለህ ማለት ነው። ቅድም ፈትቼዋለሁ። በአጠቃላይ ወደ ሌላ ፍቺ ልግባ። ታዋቂን ሰው ስለማግባት አንድ የታወቀን ሰው በህልም ማግባት ወደ ህልም አላሚሆት የሚመጡትን አዳዲስ ጅምርና ታላቅ እድሎችን ያሳያል። ታዋቂን ሰው ስታገቡ ካያችሁ፣ ለምሳሌ አንድ ሴት በህልሟ አንድ ታዋቂ ሰው ያላገባ ሰው ማግባቷን ካየች፣ ይህ ማለት ብዙ ጥሩነት እንዳገኘች እና ያለምንም ችግር ትርፍ እንደምታገኝ ያመላክታል ማለት ነው። ነገር ግን ይህ ሰው ባለትዳር ወንድ ደግሞ በህልሟ ስታገባ ካየች ችግሮችን ያመላክታል ማለት ነው። ታዋቂ ባለትዳር ወንድ ካገየ ካገባች አንዲት ሴት ችግሮች ወደሷ እንደሚመጡ ነው። ያላገባን ደግሞ ታዋቂ ሰው ካየች ደግሞ ብዙ የተትረፈረፈ መልካም ነገር እርዚቅ እንደምታገኝ ነው። አንድ ሴት ከታዋቂ ሰው አጠገብ ከታዋቂ ሰው አጠገብ ባለው የሰርግ ልብስ ታዋቂ ሰው ጋር አብራ ለየሳልግ ልብስ ለብሳ ከታዋቂ ሰው አጠገብ አብራ ሁና በህልም ካየች ይህ በህይወቷ ውስጥ ሊመጣ የሚችል አስፈላጊና የምጠብቀውን ጊዜ ወደ እሷ እንደሚመጣ ነው። የምጠብቀው ነገር የምትፈልገው አስፈላጊ ነገር ወደ ህይወቷ ይመጣል ማለት ነው። አንድን ታዋቂ ሰው በህልም ሲስሞት ካዩ ላልፈው ነበረ ግን ይጠቅማቸዋል ብዬ ነው እንዳይረዝም። እሺ አንድ ታዋቂ ሰው በህልም ሲስምዎት ካዩ ይህ ከአንድ ተደማጭነት ያለው ሰው የተገኘን ትርፍ ሊገልጽ ይችላል። እርስዎን ታዋቂ ሰው ከሳሞት በእውነታው ከአንድ ተደማጭነት ማለት መደመጥ ቦታ ካለው ሰው የምታገኙትን ትርፍ ያሳያል። በአፋችሁ ላይ ከታዋቂ ሰው አፋችሁን ሲስሙ ከንፈራችሁን ፍሉት ምናለበት። በአፍ ላይ መሳም በተለይ በፍተወት ነፃ የሆነ ሰው ማሳሳም ኖርማል ከሆነ በአፋችሁን ሚስ ሌላ ነገር ፈልገው ሳይሆን በኖርማል ከሆነ ከንፈራችሁን የሚስማችሁ የታዋቂ ሰው ማለት ነው። ይሄ ከጥበብ ሰዎች ከታላላቅ ሰዎች ምክር እንደምታገኙ ነው። ከጥበበኛ ሰዎች በምክራቸው እንደምትጠቀሙ ነው። ከንፈራችሁን ያለ ስሜት ሲስማችሁ ካያችሁ ታዋቂ ሰው ከጥበበ ታዋቂዎች ምክር እንደምትጠቀሙ ነው። ከታዋቂ ሰው ደግሞ ታዋቂ ሰው ደግሞ ጉንጫችሁን ሲስም ካያችሁ ከአለቃችሁ ወይም ከባለስልጣን ወደ እርሶ የሚመጣን ገንዘብ ይገልጻል ማለት ነው። ታዋቂ ሰው ጉንጫችሁን ከሳማችሁ። ከአንድ ታዋቂ ሰው አንድ ታዋቂ ሰው ግንባር ላይ መሳም ደግሞ በፍቅርና በምስጋና የተሞሉ ቃላትን እንደሚሰሙ ይገልጻል። እዚ ጋር ከተሳማችሁ ወይም እናንተ ታዋቂ ሰው እዚ ጋር ከሳማችሁት፣ ለእናንተ ፍቅርን ወይም ምስጋና የሆነ ሰው በፍቅር በፍቅር የተሞላ በምስጋና የተሞላ ቃላት ሊያቀርብላችሁ ሊነግራችሁ ይችላል። እከሌኮ፣ የዛን ጊዜ ይሄን አድርገን ነበር፣ በጣም ነው የማመሰግነው፣ በጣም ነው የማከብረው ብሎ የማከብርህ ብሎ ደውሎ ሊገልጽልህ ይችላል ማለት ነው። ቆንጆ ቃላቶችን ትሰማላችሁ ማለት ነው። ታዋቂ ሰዎችን በሕልም መገናኘት ወይም ማቀፍ የተለያዩ ነገሮችና ስሜቶች ምልክት ሊሆን ይችላል። አንድ ታዋቂ ዘፋኝ እቅፍ እንዳደረገህ በህልም ካየህ ይህ ለፍላጎቶች እና ተድላዎች ያለህን መስህብ ሊያንጸባርቅ ይችላል። ታዋቂ ሰው ሲያቅፋችሁ ካያችሁ በቃ የተንደላቀቀ ህይወት ለመኖር ፍላጎት እንዳላችሁ፣ በቃ የዓለማዊ ህይወት እንደሚያጓጓችሁ ፈድላዎች እንደሚያጓጓቸው ያመላክታል። ታዋቂ ተዋናይ ሲያቅፋችሁ ማለም ደግሞ በሐሰት ወይም በሐሰት ጉዳዮች ውስጥ እንደምትሳተፉ ሊያመላክት ይችላል። ድራማ ሰሪ ለምን ድራማ ሰሪ? የውሸት አድላ አስመስሎ የሚሰሩ እውነተኛ ያልሆነ ሰራ የሚሰሩ ያ ሰው ካወቃችሁ ካቀፋችሁ፣ እናንተ ደግሞ በሐሰት እና በውሸት ነገር ጉዳዮች ላይ እንደምትሳተፉ፣ እዛ ነገር ውስጥ እንደምትገቡ ያመላክታል ማለት ነው። አንድ ሰው አንድ ታዋቂ ሰው ታዋቂ ሰው ከታዋቂ ሰው ጋር ተቃቅፋችሁ እንደምትሳሳሙ በህልም ካያችሁ ማለት ነው። ይህ በህይወት ውስጥ አስፈላጊ ያልሆነን ሰው መገናኘት ሊያመላከት ይችላል። ታዋቂ ታዋቂ ሰው አቅፋችሁ ስጥ ስሙ ካያችሁ የማትፈልጉትን ሰው በእውነታው እንደምትገናኙ ነው። በተመሳሳይ አውድ ውስጥ ማለት በከላይ እንዳየነው ደግሞ በተመሳሳይ አፈታት አንድ ታዋቂ ሰው በህልም ውስጥ ሊያቅፎት ፍቃደኛ ካልሆነ ይህ ብስጭት ወይም ብስጭት እንዲገልጽ ይችላል። ልታቅፉ ስትሉ ፍላጎት ከሌለው ታዋቂ ሰው ይሄ የእናንተ የምትበሳጩበት ነገር ሊመጣ ወይም እናንተ እንደምትበሳጩ ይናገራል። አንድ ታዋቂ ሰው በብርድ ብርድ ስለሆነ ቅፍ ሲያረጋችሁ ካለማችሁ ምናልባት ሌሎች በእናንተ ላይ ያላቸውን ጥላቻ ሊያመላከት ይችላል ማለት ነው። ይበቃል። ውድ ተመልካቾች፣ እንግዲህ ብዙ ጊዜ ታዋቂን ሰው በብዛት ስለምታልም የቻልኩትን አፍኮለታ ትፌም አወታ ትፌም ከድምፅም ተጨማምሮበት ቀስ ብላችሁ ካዳመጣችሁ ተረጋግታችሁ በደንብ ፍቻችሁን ታገኛላችሁ ማለት ነው። ለዛሬ ያቀረብኩት ይህን ይመስላል። በቀጣዩ ደግሞ በሌላ ህልም ስለምንገናኝ ሰብስክራይብ አድርጉ። ላይክ እያደረጋችሁ አበረታቱን። ሊቭ ላይም ደግሞ እንገናኛለን። ደና ቆዩ።